መጽሐፍ የሚባለው መጽሐፍ ቅዱስ ከዚህ ከአዲሳት መጽሐፍ ቅዱስ ላይ የሰፈረ መጽሐፈ ሲኖዶስ፣ መጽሐፈ ዲድስቅልያ፣ መጽሐፈ አቡቀለምሲስ፣ መጽሐፈ ቀሌምንጦስ አብራክሲስ፣ እነዚህ ተደምረው ሰላሳ አምስት ይሆናሉ። ዘመን ያህሉ መጽሐፍ ቅዱስ የሚባሉ ያ ሶስተኛው መጻሕፍተ ሊቃውንት ያልኳችሁ የመጀመሪያው አሁን የተነሳንበት የትምህርት ርዕስ ያደረግነው ሃይማኖተ አበው ሆነው ይህ ብቻ አይደለም። አስራ አራቱ ቅዳሴ፣ ፍትሃ ነገስት፣ ፍትህ መንፈሳዊ፣ ፍትህ ስጋዊ፣ ብርሳን ዘቅዱስ ዮሐንስ አፈወርቅ፣ ተግሳጽ ዘቅዱስ ዮሐንስ አፈወርቅ፣ ድርሳን ዘቅዱስ ቄርሎስ፣ ድርሳነ ፊላዴዎስ፣ ቄርሎስ ወፊላዴዎስ፣ ከረፈ ቄርሎስ፣ እነዚህ ተደምረው መጻሕፍተ ሊቃውንት ይባላል። መጻሕፍተ መነኮሳት የሚባሉት ደግሞ ማሪሳቅ አንደኛው ነው ሁለተኛው ፊልክስዩስ፣ ሶስተኛው አረጋዊ መንፈሳዊ። አራቱ ጉባኤያት የሚባሉ እነዚህ ናቸው። በእነዚህ ነው ቤተክርስቲያን ተጠብቃ የምትኖረው ብለው ማንኛውም ሰው ተነስቶ እኔ አውቃለሁ፣ እኔ አመሰጥራለሁ፣ እኔ ተረጉማለሁ፣ እኔ አስተምራለሁ የሚል ግለሰብ ቢነሳ የዚህ ሰው ሃይማኖቱና ማንነቱ የሚጠየ

ከነዚህ መጻሕፍት ሳያጎድር ከነዚህ ሳይርቅ የሚጓዝ የሚቀጥል ከሆነ ግን እሱ እውነትም የቤተክርስቲያን አከ ትልቅ መጻፍማነታ ነው። እና ዛሬ ቤተክርስቲያናችንን ስማይን የሚያጠፉ የማትለውን እንደምትል፣ የማታስተምረውን እንደምታስተምር የሚዘላብዙ እነዚህ መጻሕፍት በአግባቡ በልኩ ያልተረዱና ያወቁ ሰዎች ናቸው። ያወቀ ያጠፋል፣ ያወቀ ያጠፋል። ያጠፋም ማለ በእርግጥ እያወቀ ዱ ዱሆዱ ሆ ማለት እና ይህን እና ይህ ሃይማኖት አበው የሚባለው መጽሐፍ ብዙ ሊቃውንት ተሰባስበው የተናገሩት መጽሐፍ ነው። ሶስት መቶ አስራ ስምንቱ ሊቃውንት በኒቅያ ጉባኤ ላይ ሁነው አሬዎስን ያወገዙ፣ ሁለት መቶ ሊቃውንት በኤፌሶን ጉባኤ ላይ ሁነው ምስጥሮስን ያወገዙ፣ ይህ መቶ 50 ሊቃውንት ነው፣ በጉባኤ ቁስጥንጥንያ ላይ መቅዶኒዎስ የሚባለውን መናፍቅ ያወገዙ እነዚህ ተሰብስበው የፃፉት መጽሐፍ ነው። በነዚህ ሊቃውንት መካከል ብዙ ሊቃውንት አሉ። እነ ቅዱስ አትናቴዎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ቄርሎስ፣ እነ ቅዱስ ቴዎዶጦስ፣ እነ ቅዱስ ዲዮናሲዎስ፣ እነ ቅዱስ አውሊዲስ፣ እነ ቅዱስ ሄሬኒዎስ ሌሎችም፣ እነ ቅዱስ አጢፎስ ሌሎችም አሉ። እነ ቅዱስ ባስሊዎስ፣ እነ ቅዱስ ጎርጎሬዎስ አሁን በዚህች ባለች አጭር ጊዜ እነዚህ ልቃውንት እንደ አጠቃላይ ብዙ ልቃውንት ተሰብስበው የጻፉት መጽሐፍ ነው ይሄ መጽሐፍ። ከነዚህ ልቃውንት መካከል አንዱ ቅዱስ ይባላል። ነገርን ከስሩ ውሃን ከጥሩ ይላሉ አባቶቻችን። ይህን ኃይለ ቃል ወደኋላ ኋላ ስና ስነ ስናየ ስነዶ እንዲህ ይላል ወካይበ ይቤ ዘንቱ አብ ሳዊሮስ ሊቀ ጳጳሳት በዘ ጸሐፎ ሀመኑስ ሳዊሮስ የተባለ እውነተኛ፣ ትክክለኛ፣ ደግ ቆራጥ የሃይማኖት አባት ቆራጥ የቤተ ክርስቲያን አባት ቅዱስ ሳዊሮስ በነበረበት ዘመን ለተነሳ ለአንድ ለአንድ ከሃዲ ንጉሥ ሃይማኖቱን እንዲክድ

የሚያደናግር ሰውን የሚያደናግር ደብዳቤ አጀንዳ ለሚያረቁ ሰዎች ወዮላቸው ይላል። እንደዚህ ያለ ደብዳቤ ጽፎ ንጉስ ወደ ቅዱሳዊ ወሰደለት ይላል። ሃይማኖቱን እንዲክድ በጣሪም እንዲክድ ጽፈህለት፣ ወደዚህ ታላቁ አላቁ ቅዱስ ቅዱስ ግን በገንዘብ የሚደለል ቀላል ሰው አልነበረም። በጥቅማጥቅም የሚታለል ቀላል የቤተ ክርስቲያን አባት አልነበረም። ሆዳቸው ባይኑራቸው በማሰፈንታ በሆዳቸው የሚያስቡ ስንቶች ናቸው? ቤተ ክርስቲያን የሸጡ የነጎቱ ለእነሱ ለራሳቸውም የቀለጡ፣ ለዚያም ደግሞ በስጋቸው አይደለ ዘላለማዊትና ሕያዊት በምትወል በነብሳቸው የነፍስ ቀልድ የለም ወዳጄ፣ ከባድ ነው። ትልቅ ጉዞ ያለብን ሰዎች ነን። ገና የእሳት ባህር አለ። ያን ባህር በምንድን ነው የምንሻገረው? በቀልድ አይደለም። በአሳ በፈዛዘም አይደለም። በበሰለ አይምሮ እንደ ባለ አይምሮ በማሰብ ነው ያን ባህር እንድንሻገረው ምንችለው። የእሳት ባህር ጠባብ መንገድ ገና አለ እና ላከለት ይህ አባት ግን የሚደልል አባት አልነበረ። ቀጥታ የንጉሱን የክደት ደብዳቤ እንደተቀበለ አነበበም። ቅዱስ ስ ሳይምቦ ሃይማኖት ግን ለውጥ የሚል ደብዳቤ ነው። ገንዘብ የምትፈልገውን ነገር እሰጣለሁ ምትብትፈልግ ሀብት ብትፈልግ ሰጣል የምትፈልገውን ነገር አወርሰሃለሁ፣ አስረክበሃለሁ። ሃይማኖትን ካል ብቻ ቸው ጠይቀሃል። አሁ አነበሩ ቅዱስ ሳውሮስ ጳጳስ ነው። ሳውሮስ አነበሩ የአንድ ሀገረ ስብከት ሊቀ ጳጳስ ነው። አነበሩ ድፍረት አይገርመችው፣ የንጉሱ ድፍረት ጳጳሱ ሃይማኖትን እንዲለውጥ ፈጣሪውን እንዲክት እግዚአብሔርን እንዲክት ደብዳቤ ጽፎ ሲሰድለት የ የንጉሱን ድፍረት አስባችሁት ይሆን ይገርማል። አያያዙን አይቶ ሸክብን ይቀቡታል ይላል የሀገራችን ከኛ ከኦርቶዶክሳውያን የዛለ ነገር ሳዩ ከኛ በጀርባ በኩል ያሉ በሌላ አይን የሚመለከቱን ሰዎች ሁኔታችን አይተው በመሀል ገብተው ይከታተሉናል። አሁን መከፋፈላችን አይተው በሃይማኖታችን የጸናን ያልመረጣን እንደሆነ ካረጋገጡ በኋላ በጥቅማ ጥቅም የምንደለል ግለሰቦች ካሁን ይታዘቡናል። ከዚያ በኋላ የምንፈልገውን ጥቅም ይዘው መጥተው እንደፈለጉ እንደመኪና ይዘው ነው። በሃይማኖታችን አንድ ስንሆን ስንተባበር በቅድስት ቤተክርስቲያን ላይ ጠላቶች ሲነሱ አንድ ብለን ኮ ብለን ስንመሳ ግን እናስፈራው። የኛ የእኛ ጠላታችን ሌላ አይደለም ዲያብሎስ ነው። እናም የሱ ንብር አባሮች አሁን ደስ ይላል፣ ደስ ይላል። በዚህ ሰሞን የምናየው ነገር ደስ ይላል በጣም በቅድስት ቤተክርስቲያን በተነሳው በተፈጠረው ችግር በተከሰተው መጥፎ ነገር ሁሉም ተወብሮ ሲነሳ ደስ ላ ያላይ ት ደስ ይላል ማለት ደስ ይላል። በድንግል ማርያም ድርድር የለም ብሎ ሁሉም ሲነሳ ደስ ደስ ይላል። ባለው አቅም ማለት ነው። በተሰጠ ሰው ግን አይሰደብም። ሰው አይሰደም በፍቅር ነው የሚነሳሰው ሰው ከፈለገ በፍቅር ካልፈለገ ደግሞ አልፈለገ እን ካለ ደግሞ ያው